ሞት አለ። ከመሞትም የበለጠ መቀጣት አለበት፣ እንደዚህ አይነት ሰው ግን። የእግዚአብሔር ቅጣት ደግሞ ይመጣል። መፈራሱ ከድ ከድ ወንዶቹን እንዲያወሩ የምታደረጉት እናንተ ሴቶች ናችሁ። አንተ እኮ በጣም የምታመር ሰው እኮ ነው። አንተ እኮ ጀግና ሰው እኮ ነው። ምን ሰርቶ ነው ጀግና የሆነው? ምን ተሰርቶ ነው ጀግና የሆነው አለ ስራ ተሄዶ የወር ደሞዝ ተበልቶ ነው፣ ጭ ሆነ ምን ሰው የሚልም። በፖለቲካ አመለካከቴ መሳሪያ ያዙና እንገጣገጥ፣ ችግር የለው። በሴት እናትተ እንዳትመጡ እንዳትመጡ እንዳትመጡ

ሙዚቃ ከከፈትኩኝ እረስቸዋለሁ፣ እረስቸዋለሁ። ቲክቶክ ከከፈትኩኝ እረስቸዋለሁ። እና እንዳለ ጂጂዬ፣ እንደዚህ በቃ ነገሮችን መቀለል ማየት ጀመር። የእውነት ምን እንዳለኝ በጣም ተለውጠሻል እንዴ! የኔ ወንድም፣ እኔ ከሞት እኮ ነው የተመለስኩት ለሁለተኛ ጊዜ

ያንን ወላቃና ሸፋፋ ጥርስ አሰርች የላችሁ መጠጥ፣ ያንን የተንዘላዘለ ቦርጭ በሙሉ አስቆረች የላችሁ መጠጥ። መጣለ ሙዴ ቪክቶሪያ ሴክሬት ቁጭ አንዷ ቂጤን አሰራለሁ ብላ አንደኛ ሸንከል ሸንከል እያለች እየሄደች ነው። መኒስ ምንም እንድናል እንድ ንግንጎስ እግዚአብሔር ይመስገን። ዛሬ ማራሴን አየሁትና ጅጅ እያልኩን በቃ ሁለት ጓደኞች አብዶ ቤት ገቡ። እናንተ ሶስቱ ጓደኛ አበደብኝ። ኧረ ጉድ ነገራችሁ! ይሄማ ታሪክ አለ። ሶስቱ ጓደኞች አበዱ። አንደኛ እናንተ እብድ ናት፣ ሁለቱ ደግሞ አበዱ። እና ታዲያ እግዚአብሔርን ተመስገን

የተፈራረቀብኝ ተፈራረቀብኝ። ከአንድ ረንጭ አንድ ወንድ ከአንድ ባሀገር በፖለቲካ በየሶስት አመቱ እንዳለም ዋንጫ ይለዋወጥብኛል። ፖለቲካውን ይመጣል፣ ፖለቲካውን ሳሰናበተው፣ ትምህርቱ፣ ትምህርቱን ሳሰናበተው፣ ሱቁ፣ ሱቁን ሳሰናበተው፣ ቁጭ ብዬ አስባለሁ። የከሰርኩትን ብር እኔ ከስራ ነው ብሮኬት እንደሚመጣ ራሱ አላውቅም። መዳኔ ለምን ከስራ ነው ብሮኬት እንደሚመጣ አላውቅም። ሳስበው በየሶስት አመቱ የሚያጋጥምል በየሶስት ሁለት አመት ከዛ ኮሮና ይመጣል ከዛ ደግሞ ይመጣል። ከዛ ይመጣል። እኔ ታዲያ ሳላብድ ብድ ምድረ ነጫጩባ እያበደ እኔ አምላክ ላ አላመሰግነው ነው ቤት ቀይሬ እኛን አሳብጅ አታብጅም። እኔ አንተንም አላሳብድም፣ ሰውንም አላሳብድም። እናቴ በቃ ኑሮ የጀመረው እኔ ልጅ ሳሰደግ ነበር። የእኔ መሬት እኔ መኖር ከጀመርኩ ገና አምስት ዓመቴ ነው። ውልቅ ብለው ከዚህ ቤት ሲወጡ አራት እኖርላቸው በእናታቸው ልጆች አሏት። ብር ጠፊ ነው የሰው ልጅ አይነት እኔ ሞት አልወድም። ማንም ሰው ሞት ግን ይቀጣል። በ ይቀጣ ይቅርታ ይላል። ሞት ምን ያደርጋል? ይደብራቸዋል። በጣም እናድሮ የምለው ታውቃላችሁ የሆነ ሰው ተቀየሚ ሲሞት በቃ በጣም ነው የምናደደው። ያ ግን በቃ ትተሹ የሆነ ቅርታ ተባብለሽ ወይም ደግሞ የምትፈልጊውን ነገር አለሽ ምናምን ነገር ግን ቅርታ እንደ ቅርታ እንትን የለም። እኔ በጣም የሚደብር ጊዜ ምክር የሆነ ይቆጭሻል በቃ ማለት ስትመኝለት የነበቀ ለዚህ ቀኖት ያለሽ ብትውስ ኖሮ ነው የምትይው ማትየው አይደል? እኔ አሁን እንዲሞቱ የምፈልጋቸው ቻንስ ሰጠቻቸው ያንን ቻንስ ሳይጠቀሙበት የቀሩ ሰዎች እንዲሞቱ ፈልጋለሁ። እግዚአብሔር ምስክር በደስታ መጠበቃቸዋል። ግን የሆነ አጋጣሚ ዝም ብለሽ የሆነ ተጋጥተሽ ምናምን ነገር ሳትነጋገር ሰው እንደዚህ ነው ስል ይደብረናል። እኔ እኮ እዛ ጋር እኮ ከማንም እንደማለገናኝ ታውቃለች አሀ ጎድሃለች በት ሰምታይምስ የምፈልጋቸው እንዲሞቱ የምፈልጋቸው አሉ። እኔ እንዲያውም ግደያቸው፣ እግዚአብሔር ምስክር ያም ነገር ነገራቸው አለ ግደያቸው፣ ግደያቸው የሚሉ ሰዎች አሉ በህይወት ውስጥ እኔ ራሴ ግን አንዳንድ ሰዎች ደግሞ አሉ ማለት ሆን አጋጣሚ በቀ ነገር ሆና ሞቱ ስትበይ ሆ ያስጠነሻል። ሆ ቀላል ነገር አሉ ብዙ ይቅርታ ብለሻቸው ይቅርታ የሚያውቁ ለአንቺ ጉድጓድ የቆፈሩ ሰዎች ከጉድጓድ ያወጣሻቸው ቢሞቱ ደስ ይለኛል። እኔ ራሱ መገላቸው ናቸው ማለት አይደለም ስርዓት ንብላቸው ነን። አንዳንድ ሰዎች አሉ፣ አንዳንድ ሰዎች መኖር የሌለባቸው ጠንቅ የሆኑ ሰዎች አሉ። ጠንቅ እነሱን በእጅ ስበብ ንላይሆ አይስበር። በጣም ነው የደበረኝ፣ ምክንያቱም የሆነ ነፍስ ማጠፋ ማጠፋ ይመስለኛል። እግዚአብሔር ምስክሬ ነው ምላችሁ የሆነ እንደዚያ ነገር ሲሰማኛል፣ ታውቃላችሁ። ግን የሆነ ሰው ነፍስ ማጠፋ ይመስለኛል። ለዚህ ነው እግዚአብሔር ምስክሬ ነው ምላችሁ